አሰላሙ አለይኩም ራህመቱላሂ ወበረካቶ ውድና የተከበራችሁ የቻናነ ቤተሰቦች እንደምናላችሁ፣ እኔ ደህና ነኝ አልሐምዱሊላሂ። ዛሬ በአዲስ ነገር ካች ብያለሁኝ። እንደምናላችሁነኝ ብያላችሁ በሰላም እንዳለቻው ለሽር ሰብስክረባ ረሳያልኩኝ። እንግዲህ ወደ መጣሁበት አጀንዳ እንግባ ማለት ነው ሱመያ ስለ እነ አዩና ስለ ሰኢድ ተናግራለች። እንደዚሁም ደግሞ አዩ ማስተባበያ ሳታለች ምን አለች የሚለውን አብራችሁን ቆዩ። እንግዲህ ማለት ነው ሱመያ ብዙ ነገር ብላችኋለች ማለት ነው። ድራማቸውን ግልጽ ሆኗል። ቦኒና ጓደኛዋ ማለት ነው፣ እሷ እና አዩ ስልክ በሪከርድ ያወሩትን ደርሶኛል። ስለዚህ ድራማው ገደርሽበት አለ ሰኢድ። በማያውቀው ነገር ተጠምዷል፣ ምን እንደተከሰተ ባላውቅም ብላ ነበር ማለት ነው። እንግዲህ ሱመያ ሰውዬ እየጠረጠርኩት ነገር አለኝ። ሰኢድ ተጠርፏል፣ የሆነ በቃ ድራማ እየሰሩበት ነው። አዩ በድራማ እየሰራበት ነው፣ ወይንም በእኔ ላይ ድራማ እየሰሩ ነው፣ አልገባኝም። ለከኔ መራቅ የቻለበት ምክንያት እሷ ሊያገባ የቻለበት ምክንያት ምን እንደሆነ አልገባኝም እያለች ነበር ማለት ነው። ነገር ግን አዩ ደሞ ግፍል ብሎ እንግዲህ እንደ ሳቱን አመታለች ማለት ነው። እየለፈለፈች ነበረ በኦሮመኛ በራሳቸውን አልሰርታለች ማለት እሱም፣ ያ ምን አስበች ነው ምን አስበሽ ነው? ድራማ ነው ምንድን ነው? እያልሽ እንደዛ ምትዩ ብላ ኦ እያለች ነበር ማለት ነው። እንግዲህ በጣም ተናዳ ማለት ነው። ነገር ግን ደግሞ በሌላ ቻናል መጣ ማለት ነው። በሌላ ቻናል መጣ እንግዲህ ሱመያን እየለመለች ነበር ማለት ነው። እኔ በጣም ይገርመኛል። ስንት አይነት ምላስ እንዳላት እራሷ አይገባኝም እና እንግዲህ ሱመያ መያ እየሱ ነው ያለሽ፣ ተደብቅሽ እስከ መቼ ድረስ ነይና ልጆቹን ሰኢድን አሳዩ፣ ልጆቹን ስጩቡ እያለች ነበር ማለት ነው። እንግዲህ አዩ ጀሞ በሚለው ውይይቱ መታ ማለት ነው። እንግዲህ ይሄን ቪዲዮም ለቀው፣ ተደብቄ ነው ሰኢድ ካገኙ ይገለኛል፣ ስለዚህ ነይ፣ ነይ አንቺን ለማገኘት ሲልን እጅና ግሬን አስሮ ያሰቃየኛል፣ ሊገርፈኛል፣ ሊመታኛል፣ ሊገልኝ ይችላልና ነው ሱመያ ነይ ነይ እያለች ነው ማለት ነው እንግዲህ እየተማጠነች ነው። ያለሽበትን ቦታ ግልጽ አድርጊ፣ እዛ ዝህ አትሮጪ። ለምንድን ነው የምትሯጨው እያለች እንግዲህ እየተማጠነች ነው። ለምን እንደፈለገቻት እራሱ ባይታወቅም እንግዲህ እንደዛ እያለች ነው ማለት ነው። ሰኢድ እንዳገኛ ይፈልጋል። ለምን እንደሆነ አላውቅም። አግኝቷስ ምን ሊያደርግ አስፈልገው ነው? ልጆች እንዲቀሙ አስፈልገው ነው ወይንስ? የሚለው ነገር ደግሞ አሳሳቢ ነገር ነው ማለት ነው። ሁላችንም እንደምንረዳው ሱመያን ልጆችን ለማሳየት የተደበቀበት ምክንያት አላት። ምክንያቱም ከአሁን በፊትም አዩ ጋ ጋራ ሂዳ የሰማችው ነገር አለ ማለት ነው። ልጆች ብቻ ነው የምንፈልገው እንጂ ሱመያን አይደለም ስትል ማለት ነው። ስለዚህ አዩ ይሄን ያህለት የቻለችበት ማን አስጨንቋል? የምንፈልጋ ነው ከሱመያ ማለት ነው። ሱመያን ለምን አይለቋትም? ሱመያን ለምን አይፋቷትም? ለምን የራሳቸውን ነገር እንትን አይኑር? ሁለተኛ ደግሞ ሱመያና ሰኢድ የእውነት የእውነት ከሆነ ለምን በቃ አንፈላልግ ካላችሁ ለምንድን ነው በውስጥ የማጨርሱት? ለምንድን ነው በሶሻል ሚዲያ የምትመላለሱት? ለምንድን ነው ሶሻል ሚዲያ ላይ የሆነው መልሳችሁ? አንተም ቪዲዮ ትሰራለ፣ አንቺም ቪዲዮ ትሰራላችሁ። ይሄ ነገር ቢስተካከልስ የሚለው ነገር ደግሞ የሁላችን ማስተያየት ነው እንዳንድ ፋሚሊ፣ እንዳንድ ቤተሰብ ማለት ነው። እና አዩ ግን በቃ ስት ማጸን ነበር ማለት ነው። በቃ ምን አስበች ነው? እኔ እንዲገል የፈለገች ነው ወይም ቪዲዮ የምሰራው እንግዲህ ሴት ሳያቅደው ፖስተው እና ካየውም ይገለኛል ይሄ ሁሉ በቃ አንቺ ነይ ቶሎ ምናምን በቃ ያለሽበትን ቦታ ግልጽ አድርግልን፣ ወይንም ልጆቹን አሳዩ ምናምን እያለችው እየተማጠነች ነው ያለችው። ማን በይ ብሏት ነው እንደዛ በራሳቸው ቻናል ኦኦ እያለች ነበር ይር እያለች ነበር። አይታችኋል፣ ሰምታችኋል። ና መልሳ ደግሞ አብዛኛው እንግዲህ አስተያየት ሰጦቻቸው ከሱመያ ና ከሴር ህይወት ውጪ እነሱ ልጆች አላቸው። እነሱ ብዙ ያሳለፉት ውጣና ውረድ አለ። መለያየት የለባቸው። ማንቺ ግን ውጭላቸው በቃ ድራማቸው ተያውቆባችኋል። ስለዚህ አንቺ አረገዝኩ እንደዚህ ሆንኩ ሞኩኝ ሀርኩኝ በረኪና ጠጣሁ እያልሽ የምትዩ ፌክ ነው። ስለዚህ በቃ ከነሱ ህይወት ውጭ እያሏት ነው ያሉት ማለት ነው። አዩ ግን እንዴ አለች። እኔ የምትሰርቡኝ ሰዎች የምትሰርቡኝ ሰዎች ምንም ነገር አታመጡ ስለዚ አትስደቡኝ መሳደብ ያለባችሁን ሰዎች መስደብ አለባችሁ እንጂ እኔ መሳደብ መብት የለባችሁም እያለች ነበር ማለት በኦሮምኛም በአማርኛም ማለት ነው እኔን በኮሜንት የምትሳደቡ ከፍዝ ቅ የምታደርጉኝ ሰዎች አላችሁ ግን እኔን አይደለም መሳደብ ያለባችሁና ማን ይሳደብ ከአንቺ የበለጠም ማለት ነው ከአንቺ የበለጠም ማን ይሳደብልሻል ከአንቺ አለሽ አይደል እንደ ሰው ሰው በማን ነው ተከብሮ እንዳይኖር የምታደርጊ ሳይደርሱብሽ የምደርሲ ሰው የምደበድብ፣ እንደ አንቺ ያልተሰደብሽ ማን ይሰደባል ማለት ነው። ስለዚህ አንቺ ነሽ መስተካከል ያለብሽ ማለት ነው። አንድ ከሕይወታቸው መውጣት፣ አንድ እሷን ደግሞ መተው አለብሽ ማለት ነው። አንቺ መጀመሪያ ለጥቅም ነው ለጥቅም ብለሽ ስለሆነ ሳሄድ ነው የፈለግ በቃ ጥቅምሽን ለማገኘ ነው ማለት ነው። ያ ደግሞ ልጆች አሉ ለልጆቿ ስትል አስተል ሰኢድን ትፈልገዋለች ማለት ነው። ልዩነት አለ አንቺና እሷ ማለት ነው። ስለዚህ እንዴት ያን ትረሻለሽ ማለት ነው። ልዩነት እንዳላችሁ አንቺ በቃ ሀብቱን ሀብቱን ሀብቱን ታያለሽ፣ እሷ ደግሞ ልጆቿን ነው የምትመለከተው ማለት ነው። ካንቺ በላይ ጌጦች ልጆች ስላላት ከማንም በላይ አስበርጣም ታያቸው ልጆች ስላላት ልጆቿን ነው የምትመለከተው ማለት ነው። ስለዚህ ከመካከላቸው ወይ ውጭላቸው ወይ አርፈሽ ተቀመጭ ነው ምን ልሽ ማለት ነው። እና ብቻ እኔ አዩ ሁለት ምላስ ነው ያላት ማለት ነው። ሁለት ምላስ ስላላት ዛሬ ደግሞ በሌላ ነገር እንደዚ በቃ ሱመያ የት ነሽ? በቃ ተደብቀሽ ነው ያለሽው ውጭ ምናምን እያለች መምጣቷ እኔ በጣም ነው የገረመኝ ማለት ነው። ሱመያ ስለዚህ ምን እንደምትል ብቻ እንጠብቃለን እንግዲህ። እሷ ያንን ነገር ተናግራለች ማለት ነው። እኡ እያለች በቃ እኔን ልታስገድኝ ነው እኔን፣ በቃ እሷ እየተናደደ ነው ሱመያ ነው ሱመያ ነው በቃ ጭራሽ አትር ስለው እኔን የሆነ ነገር ሊያደርገኝ ይችላል ምናምን ብላ እኡ እያለች ነው ያለችው ማለት ነው። እና ሱመያ እንግዲህ መርስ ትሰጫለች ብለን ይጠብቃል ማለት ሆን ሳሄድ ግን ቆም ብለህ ማስብ ተስፋ ብዬተስማ አደርጋለሁ። ውድና የተከበራችሁ የቻናል ቤተሰብ ወይ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታት አበረታቱ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ለሀገራችን፣ ሰላም ለህዝባችን ይሁን። አሰላሙ አለይኩም ወራህመቱላሂ አበረካቱ